የኢፌዲሪ ውሃና ኢነርጂ ሚኒስቴር በሀገሪቱ ሁሉም አካባቢዎች ያሉ የገፀ ምድርና ከርሰ ምድር ውሃዎች እንዲሁም ከውሃ ጥራት ጋር ተያይዞና ይህንን በተገቢው ማስተዳደር በሚቻልባቸው ጉዳይ ዙሪያ ያደረገውን ጥናት በተመለከተ ከሁሉም የክልሉ አካባቢዎች ከመጡ የዘርፉ ኃላፊዎችና ባለድርሻ አካላት ጋር በህዋሳ ከተማ የምክክር መድረክ አካሂዷል። ሚኒስቴር መስሪያ ቤቱ ያካሄደው ጥናት በሀገሪቱ ሁሉም አካባቢዎች በእስካሁኑ ሂደት የሚያጋጥሙ የአሰራር ክፍተቶችን በመሙላት የዘርፉን ውጤታማነት ማሳደግ መሆኑ በምክክር መድረኩ ላይ ተገልጿል። በመድረኩ የተገኙት በኢፌዲሪ ውሃና ኢነርጂ ሚኒስቴር በሚኒስትር ዴታ ማዕረግ የሚኒስትሩ አማካሪ አቶ ሞቱማ መቃሳ የተዘጋጀው የተፋሰስ መረጃ ስትራቴጂክ እቅዱ ዋነኛ ዓላማ ያለውን የውሃ አለኝታ በትክክለኛ መረጃ ማስደገፍ መሆኑን ተናግረዋል። ምን ያህል የከርሰ ምድር ውሃ አለን? ምን ያህል የገጽ ምድር ውሃ አለን? የት ነው ያለን? ጥራቱ ምን ይመስላል? የሚለው መለየት ነው። ከዛ በኋላ ምን አይነት ውሃ ለምን አይነት ስራ እንጠቀማለን የሚለው ነገር ወደዛ ይሄዳል ማለት ነው። የመጀመሪያው ጉዳይ እነኝን ሀብቶች መለየት ነው። የት ቦታ፣ በምስራቅ ኢትዮጵያ፣ በመሀል ኢትዮጵያ፣ በምዕራብ ኢትዮጵያ፣ በደቡብ በሰሜን ሰሜን ኢትዮጵያ ምን አለ፣ ምን ያህል አለ፣ የሚሉትን መለየት ትልቅ ነገር ነው። ለሁሉ ልማት እሱ ወሳኝ ነው። ሶ አሁን እየተሰራለው ያ ማስተር ፕላኑ ቤዜን ማስተር ፕላኑ እነዚህን ነገሮች ይዛል፣ ስትራቴጂክ ፕላኑ እሱን አጠቃለው ወደ ስራ የሚገባበትን ሁኔታ ፈጥራል ማለት ነው። ውሃ ለሁሉ ልማት መሰረት መሆኑን የተናገሩት አማካሪው በኢትዮጵያ ከአጠቃላይ የሀይል ምንጭ 93 በመቶ የሚሆነው ከውሃ የሚገኝ መሆኑን አስረድተዋል። እኛ ኢነርጂ ሶርስ በአብዛኛው ወደ 9293 ከመቶ ከውሃ ነው። ሁሉም ሁሉም፣ ለሁሉም የልማት ስራ ውሃ መግባ ነው፣ ቁልፍ መግባ ነው። በዛ ሂሳብ ግን እንዴት እንጠቀማለን የምለው ነገር እቅድ መኖር አለበት። ያ እቅድ ደግሞ ክትትል ኖሮት ሁሉም ባለድርሻ አካላት አውቀው የሚጠቀሙበት ሁኔታ ለመፍጠር ነው። ጥናቱ ተጠናቆ ወደ ተግባር ሲገባ በዋናነት የውሃ አስተዳደርን ለማስተካከል ትልቅ እገዛ እንደሚኖረው የተናገሩት አቶ ሞቱማ በመድረኩ ለሰነዱ ግብዓት የሚሆኑ ሀሳቦች መሰብሰባቸውንም ገልጸዋል። አሁን በግሪን ሌጋሲ የተወሰነ ጭማሪዎች ነገሮች ቢኖሩም ያለን ውሃ እየቀነሰ ነው የሚመጣው ህዝቡ በጨመረ ቁጥር ያለውን የውሃ ሀብት ለህዝቡ ቁጥር ስታካፍለው እየቀነሰ እየቀነሰ ይመጣል። የውሃ እጦት ውስጥ እንገባለን ማለት ነው። ወተር ስከር ሲቲ ውስጥ የሚገባበት ሁኔታ አለ። ወደዛ ከመሄዱ በፊት አሁን ያለን ሁኔታ እንዴት በአግባቡ ተጠቅመን ቀጣይነት ባለው መልኩ ስራ ላይ ሊውል ይችላል የሚለውን ነገር ለማየት ነው። ስለዚህ ክልሎችም፣ የዩኒቨርሲቲ ተመራማሪዎችም፣ የሌሎች ባለድርሻ አካላትም በዚህ ጉዳይ ላይ እየተሳተፉ ነው። የእነሱን ግብዓት ሰብስበን የተሟላ ጥናት እናወጣለን ተብሎ ነው እየታሰበ ያለው። በመድረኩ እንደ ሀገር በገጸ ምድርና ከርሰ ምድር ያሉ የውሃ ሀብቶችን በተመለከተ እንዲሁም በውሃ ጥራትና እንደ አጠቃላይ የውሃ ሀብቱን በምን መልኩ በማስተዳደር ውጤታማ ስራ መስራት እንደሚገባ የሚያመላክቱ የጥናቱ ጽሁፎች ቀርበዋል። የጥናቱ መነሻ የሀገር ልማት ነው ያሉት የተፋሰስ መረጃ ክትትል ስትራቴጂክ ፕላን ዝግጅቱ አስተባባሪ ዶክተር አለልኝ ዘሩ ናቸው። የስትራቴጂክ ፕላን ስንጀምር ምንድን ነው መነሻ ያደረግነው የሀገርን ልማትን በተመለከተ ነው ከሶሻል ኢኮኖሚክ ዴቨሎፕመንት ጋር በተያዘ ማለት ነው። እና ለዛ የሚሆኑ እንግዲህ ወደፊት የሚለሙ አካባቢዎችን አይተናል። ለመስኖ ግሮስ ኮሪደር እንላቸዋለን። ሶ ለነሱ የሚያስፈልጋቸውን የውሃ መጠን ማወቅ ያስፈልጋልና ለዚያ ሁሉ መረጃ በጣም አስፈላጊ ነው። እና ከዚህ በፊት የሚጠሩ ቁጥሮች አሉ። ኢትዮጵያ ይህን ያህል የገፀ ምድር ውሃ አላት፣ ከርሰ ምድር ይህን ያህል ይባላል እና ይሄኛው ይሄ እንግዲህ የዚህ ቤዚ ሞኒተሪ ስትራቴጂ ምንድን ነው በተሻለ ግንዛቤ እንዲኖረን ያደርጋል ማለት ነው። የገጸ ምድር ውሃ ሀብት መነሻው የዝናብ ውሃ እንደመሆኑ ከዚህ ቀደም በነበረው አካሄድ በተገቢው መቆጣጠር ባለመቻሉ ጎርፍና ድርቅ በተወሰነ ጊዜ ሂደት አንድን አካባቢ ያጠቀዋል፣ ያሉት በሚኒስቴሩ የተቀናጀ የውሃ ሀብት አስተዳደር መሪ ስራ አስፈጻሚ አቶ ደበበ ደፈርሶ ጥናቱ በዚህ ረገድ ውጤት የሚያመጣ መሆኑን ተናግረዋል። እነዚህ ሀብቶች አሁን አልተጠቀምንም ብልን ብናነሳም እነዚህ ያልጠቀምንባቸው ሀብቶችም ቢሆኑ ዘላቂነታቸውን ማረጋገጥ የመጀመሪያው ስራ መሆን አለበት። ዘላቂ መሆናቸው መታወቅ አለበት፣ መረጋገጥ አለበት። ስለዚህ ዘላቂነት ላይ መስራቱ ኢምፖርተንት ነው። ስለዚህ የተፈጥሮ ሀብት ጥበቃ ስራዎች፣ የዋተርሼድ ስራዎች ከዚህ ከግሪን ሌጋሲ ጋር በተለይ አስፋፍተን የምንሰራቸው ስራዎች እነዚህ በጣም ወሳኝ ናቸው። ሀብቱን እየጠበቅን ነው መጠቀም የምንችለው። ምክንያቱም ይህ ሀብት ይጎዳል፣ በቦታ ይለያያል፣ ሊያልቅም ይችላል አንዳንድ ቦታዎች ላይ ስለዚህ ይሄን ይሄን ነገር መጠበቅና መስራት ያስፈልጋል የሚለውን ነገር እንወስዳለን። ጥናቱ በዋንዋሽ ፕሮግራም አማካኝነት መሰራቱን የጠቀሱት ደግሞ በውሃና ኢነርጂ ሚኒስቴር የዋንዋሽ ፕሮግራም ማኔጅመንት ዩኒት አስተባባሪ አቶ ተስፋ ይሉሌ ናቸው። ጥናቱ ከዚህ ቀደም ሲስተዋል የነበረውን የሀብት ብክነት የሚያስቀር ስለመሆኑም አንስተዋል። በተፋሰስ መስራት የሚፈለግ አካል ሲመጣ ይሄን ሰነድ ተንተርሶ ከዚህ ሰነድ ተነስቶ ይሄዳል። ስለዚህ ምን ሆነ ማለት ነው? ጥራት ያላቸው ሰነድ እንትኖች መረጃዎችን ማግኘት ቻልን። ጥራት ያላቸው መረጃዎች አገኘ ማለት ጥራት ያለው ጥናትና ዲዛይን ይሰራል። ጥራት ያለው ጥናትና ዲዛይን ተሰራ ማለት ጥራት ያላቸው መሰረተ ልማቶችን የውሃ የመጠጥ ውሃ ሳኒቴሽን የሆኑ ሌሎችን መገንባት እንችላለን ማለት ነው። ስለዚህ ለሱ የሚያግዝ ትልቅ ሰነድ ነው። በምክክር መድረኩ ላይ ከተሳተፉት መካከል የጋምቤላ ውሃና ኢነርጂ ቢሮ ኃላፊ አቶ እጁሉ ዶሎና በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውሃ ማዕድንና ኢነርጂ ቢሮ የውሃ አስተዳደር ዘርፍ ምክትል ቢሮ ኃላፊ አቶ ዘላለም ለገሰ በአካባቢያቸው ያለውን የውሃ ሀብት በተገቢው ለመጠቀም ጥናቱ ትልቅ ግባት መሆኑን ተናግረዋል። ያለን ውሃ ሀብት ማኔጅ ማድረግ መቻል አለብን። ከዛ አለፍ ሲል ለእነዚህ ስራዎች የሚያስፈልጉ ተገቢ የግንዛቤና የስልጠና ስራዎችን ሰርተን የውሃ ሀብታችን በአግባቡ ስራ ላይ እንደሆን ለማድረግ ጥረት የምናደርግ ይሆናል። ይሄ ስትራቴጂክ እቅድ ከተጠናቀቀ በኋላ ሁሉም ክልሎች፣ ሁሉም ቤዚን ኦፊሶች ተግባራዊ ሲያደርጉ በውሃ ሀብት አስተዳደራችን ላይ የሚታየውን የመረጃ ክፍተት ያስተካክላል ብዬ ጠብቃል።